ጸጉራችን ከውሃ ከወጣ የመድረቅ ባህሪ ያለው የመነካከል ባህሪ ያለው እና ስለዚህ ምን ትክትክ አድርጋችሁ በተለይ እርጥብ ሆኖ በሻምቦ አጥባችሁ ካበቃ በኋላ የሆነ ሲጥጥ እያለ የሚወጣ ነገር አለ። ራሱ ጸጉራችን በደንብ ስለጠራ የሚወጣ ነገር አለ ማለት ነው። ስለዚህ እዛው ውስጥ እንደሆነ ግን በመላቂያ ስምራችሁ ካበጠራችሁት በጣም አሪፍ ነው። ትወዱታላችሁ። ምክንያቱም አንደኛ ወደ ቆዳችሁም

እና የሩዝ ውሃ እንዴት ፀጉር እንደሚያሳድግ አሳይቻችሁ ነበርና ይህ በእኔ ብቻ ሳይሆን በሳይንትስቶች በዓለም ዓለም አቀፍ ገባችኋል፣ ኢንቨስት የተደረገ ነገር ነው። እና ልክ እንደዚህ እንደምታዩት ፀጉር ፀጉራችሁ ዝም ብሎ ፍልንል ትፈልጋላችሁ፣ የሚበጣጠስባችሁ ትፈልጋላችሁ። የሩዝ ውሃ በቀደም እንደነገርኳችሁ ኦሊ ዋል ውርፍርፍድ ይሄንን ባንድ ላይ አድርጋችሁ የሩዝን ውሃ አድርጋችሁ ሳሰለችሁ ከሶስት ቀን አንድ ቀን በመቀባት በሳምንት ሶስት የራሱ ብትቀቡ በጣም አሪፍ ነው። ፀጉራችሁ እንደዚህ እንደምትመለከቱት ዝንጠጠ ዝንጠጠ ልንድል ከሆነ ዝንገራችሁ። እንደገና ደግሞ እጫፍጫፉ ላይ እኮ የሆነ መንታ መንታ ፀጉር አለ አይደል? እሱን ራሱ ስታበጥሩት እንትኔ ማለት ልክ እንዴት ተቀባችሁ ልንገራችሁ፣ ጓደኞች ልክ እንዴት ተቀባችሁ በመላጊያው ማበጠሪያ በደንብ አድርጋችሁ እንትን በሉት ውሃ ውስጥ እንዲሆን ማለት ነው። ምክንያቱም የመድረቅ እንትን የለውም የመድረቅ ባህሪ የለውም እና ልክ የሩዝን ውሃ እንዴት ተቀባችሁ በመላግ ማለት ነው። የሩዝን ውሃ እና ይህንን ወሊወሉ ይህን ምናምን ይንን ካልጣውን በአንድ ላይ አድርጋችሁ ጉርፍርፍዱን እንደገና ደግሞ የሩዝን ውሃ እንደገና ደግሞ ይህንን ምንድ ነው ወሊወሉን ባንድ ላይ አደባቃቸው አደ የምትቀቡት ምን ታደርጉት አላችሁ መሰላችሁ፣ ላጉት የሆነ አበጥሩት፣ እዛው ላይ ሆናችሁ በዛ በትልቁ ማበጥሪያ ላይ ሳይሆን በትንሽ ክት ማበጥሪያ ላይ በደንብ አርጋችሁ እንትን በሉት። ምክንያቱም እጫፍ ተጫፉ ላይ ጸጉራችን በተፈጥሮ ሁለት ዓመት ሶስት ዓመት ከተቀመጠ በኋላ ጫፍ ጫፉ ጭራ ጭራ አለው። ሁለት እውትማ እንደዚህ እንትን ብላችሁ ጸጉራችሁን ወደፊታችሁ አምጥታችሁ እውትማ ከጫፉ ላይ ልክ እንደዚህ ዛፍ ቀንዘል ይንትን አለው ምንድነው ስሙ ተዋልዷል። ስለዚህ ያንን ልም አርጋችሁ ማበጥር ትችላላችሁ ማለት ነው። ያኔ የወጣን የማይገርማችሁ ነገር እኔ የጀረጉትን ነገር ነው የምነግራችሁና ከውሃ ከወጣ የምታበጥሩት ነገር ደግሞ እንደገና ይነቃቀልባችኋል። ሁለተኛ ነገር ደግሞ በቆዳችሁም ደግሞ ያኔ ጥሩ ነው ለቆዳችሁ፣ ስታበጥሩት በደንብ ማለት ነው። ምክንያቱም ቆዳችሁ የመዋሀድ እንትኑ ምንድን ነው ይሄ ከልጣውና ቆዳችሁ በደንብ አድርጋችሁ ፈርኩታላችሁ ማለት ነው፣ ማሳጅ ነገር የሆነ በደንብ አድርጋችሁ ውሃውን እንደተቀባችሁ በደንብ አድርጋችሁ አበጥሩት። በደንብ አድርጋችሁ ማለት ነው ውሃው ላይ እንደሆናችሁ ማለት ነው። ምክንያቱም ፀጉራችን ከውሃ ከወጣ የመድረቅ ባህር ያለው የመነካከል ባህር ያለው ነው። ስለዚህ ምንትክትክ አድርጋችሁ፣ በተለይ እርጥብ ሆኖ በሻንቧ አጥባችሁ ካበቃ በኋላ የሆነ ሲጥጥ እያለ የሚወጣ ነገር አለ። ራሱ ፀጉራችን በደንብ ስለጠራ የሚወጣ ነገር አለ ማለት ነው። ስለዚህ እዛው ውስጥ እንደሆነ ግን በመላገስም ባቹ ካበጠራችሁት በጣም አሪፍ ነው። ትወዱታላችሁ። ምክንያቱም አንደኛ ወደ ቆዳችሁም ምንድነው ነው ማሳጅ ስታደርጉት የማደግ ባህር ይኖረዋል። እንደገና ከጫፍ ከጫፉ ላይ ደግሞ በደንብ አርጋቸው ስታበጥሩት መንታጠቆች የመውጣት የመውደቅ አቅም አላቸው። ካለምንም ጉዳት ሳላመጡ የመውደቅ ባህር ያላቸው ላቸዋለሁ። እንደዚህ አድርጋቸው በደንብ ተቀቡ። የሩዝ ውሃ እንዴት አይነት ጥቅም እንዳለው በእኔ ብቻ ሳይሆን በዓለም አቀፍ የሚወራ ነው። በተለይ ህንዶች በአብዛኛው የጠቀሙታን። የህንዶች ፀጉር አይታችሁ ከሆነ በጣም አሪፍ ነው። ግን ህንዶች ራሱ ይጠቀሙታን። ይቺ ጓደኛ በጣም በጣም በጣም አሪፍ ነው በደንብ የምትጠቀመው ነገር ቢኖር እስኪ ዝም ብያየኋት፣ የምትጠቀመው ነገር ቢኖር ሩዝ። እኔ እንግዲህ ምግብ ነው የምሰራው፣ ኩሽና የሩዝ ውሃ ተስደፋኝ የፈለገ ቢሆን ማለት ነው። ስለዚህ የሩዙን ውሃ ደግሞ ይህንን እንደነገርኳቸው ወልወሉንና፣ ምንድነው ቁርጥ ፍሉን አድርጋ ነው ሁሌ ስትጠቀም የማያት ማለት ነው። ሌላ የምትጠቀመው ነገር የላትም። እንደገና ደግሞ አንዳንድ ቀን ደግሞ እንደዚሁ ስራ በዛ ያለብን ጊዜ የምታደርገዋለች በባህ ማለት ነው በዚህ መስታወት ምናምን የምንወረውለበት ባክ የለም። እንደዚ ፀጉሯን በሙሉ ተበክክህበት ና ከዛ በኋላ መጨረሻ ስራ ስንጨርስ ነው የምትታጠበው ማለት ነው። እና በጣም አሪፍ ነው፣ በጣም አሪፍ ነው። ፋይዳ ያለው ነገር ነው የነገርኳቸው። ለማንኛውም ተጠቀሙት በጣም ትወዱታላችሁ። እኔ ለራሴ እሷን እያየሁ ነበር የምትጠቀመው ና እኔም ለራሴ ፋይዳ ስላገኘሁበት በጣም አሪፍ ነው። እሷ እንደውም ፀጉሬን ያሳያቸው ነበር ያለችኝ ራሱ ማለት ነው። ፀጉሬን ያሳያቸው ቅርጭኝ ምናምን ብላኝ ነበር እሷ ማለት ነው ግን አላድለ ፀጉር ቀርጫ ከመልክላችሁ እኔ በራሴ በራሴ የጀረብኩትን ነገር ስለሆነ የምነግራችሁ፣ ሁልጊዜም እኔ በራሴ ጀርቤ ነው። ዶክተር ሀያት የመጨረሻ ይኸው ይስንስፌንዝ የምታደርገው እንዲሁም ደግሞ ግራጅውን ያደረገችው በራሷየ ሞከሬ ስለሆነ ስለዚህ በጣም ተወድታአላችሁ። ሞክሩት ሞክሩት፣ በጣም ተወድታአላችሁ። ስሬስሊ ማለት ነው። ምንም ምንም ካለምንም ጥርጥር በጣም ተወድታአላችሁ። ሞክሩት፣ ሁልሽም ሞክሪው፣ ከዛ በኋላ ትጠቀሚበታለች። ዶክተር ሀያት ዶክተር ሀያት ብላችሁ በደንብ ተጣሩኛላችሁ። እንዲሁም ደግሞ ሽልማት ተሸልሙኝ የሆነ አይታወቅም ዱባይ ላይ ማለት ነው። እና እንግዲህ እኔ ግራጅሆን ያደረግኩት ከሳውዲ አረቢያ ነው። አሁን ደግሞ ማስተር ማስተሬ ነው የሚይዘው ዱባይ ላይ ነው ብዬ አስባለሁ። እዛ ዲግሪ የጨረስኩት እዚህ ደግሞ ማስተሬም ያው ከሆናችሁ ማለት ነው ለማንኛውም ይሄን ይመስላል ማለት ነው ጓደኞች። የሚወዳችሁ እና የማክብራችሁ ሁልጊዜ እንደምላችሁ እወዳችኋለሁ አክብራችኋለሁኝ። ለእናንተ ጋር ይሁን ምኞታችሁን ሀሳባችሁን፣ ያሰቃላችሁ ጤናችሁን ይስጣችሁ ነው የሚለው። እና የተፈጥሮ ነገር ገንዘብ የሚያስወጣን ነገር ነው የሚመክራችሁ ገንዘብ የሚያስወጣ ነገር በጭራሽ ሀያታ ትመክራችሁ። ምክንያቱም ገንዘብ ገንዘብ ብስትሉ ገንዘብ እንይዛለን። ገባችኋል? ሀብታማችሁ እኮ ሀብታም የሆኑ በምንድን ታውቃላችሁ? ሀብታም ቤት እኮ በጣም ወጥ ያለ የሚበላ ራሱ በግድ ብናት በቃ፣ እዲህ አቤት እኮ ማሮቼ፣ ፍቅሮቼ፣ የምወዳችሁ ዝርግርግ በቃ ምግቡ ሁሉ ነገር ይስራፍ። የት ነው እዲህ አቤት? ምክንያቱም እንደ እንደይከብር እንደማይከብር ተስፋ ስለቆረጠ በቃ ዝርግርግ ረክ ነው የሚለው ዲሃስ ማለት ነው። ሀብታምስ ነገ ሌላ መኪና ለመግዛት ነገ ሌላ ነገር ለማድረግ እናቴ፣ እንደዚህ ነው የሚሆነው ማለት ነው። ስለዚህ ገንዘባቸውን እንደዚህ በጣም ሆኖ አይደለም ያኔ

ኢስራፍ ኢስራፍ እንዳይሆንባችሁ። ተምታታብን እኮ ቋንቋ ብዛና ተምታታብን እኮ ጋይዝ። እና ይህን ይመስላላቸዋል። በተፈጥሮ የምንጠቀመው ነገር ብዙ ጉዳት አይሰጠንም። ይሄ ግን የምንገዛው የምናመጣው ነገር ኬሚካሎች ነገር ስላሉት በነገራችን ላይ ጸጉራችን ያለሰለሰልናል ኮንዲሽነር የምንጠቀም ልጆች አለን። እንደ ኮንዲሽነር ጸጉር የሚገል ነገር አይደለም። በነገራችን ላይ ኮንዲሽነር ለጊዜው ያለሰልስልናል፣ ለጊዜው መልኩን ያሳምርልናል። ለግን ታቋረጣችሁት፣ ኮንዲሽነር ከተቋረጠ እኔ ነኝ ማቀው የሆነ ሰዓት ላይ ሆንኩትን ማለት ነው እንዲያለ ቁርጥ ቁርጥ ቁርጥ ቁርጥ ብሎ ነው የቀረው ማለት፣ በጣም ከባድ ነው ግን ወዲያው ለወዲያው ስንጠቀመው በጣም አሪፍ ነው። ስለታየነው ኮንዲሽነር ማለት ነው። ከሻምፖ በኋላ ከሻምፖ በኋላ የምንጠቀመው ኮንዲሽነር በጣም ኬሚካሉ በጣም ከባድ ነው። ለምን ጸጉራችንን ያለሰለሰልን ጸጉራችንን እና ለሰለሰልናለን፣ ግን ላኪን ግን ኬሚካሉ ግን በጣም በጣም በጣም በጣም ከባድ ነው ለጸጉራችንም ለቆዳችንም ማለት ነው። ጓደኞቼ አብዛኞቹ ለፎረፎር ለምናምን ምናምን ትላላችሁ። ለፎረፎር ደግሞ ቁርፍርፍዱን ብቻውን ውሃውን ማለት ነው አንፈቅፈቃችሁ ቁርፍርፍዱን ውሃውን ተጠቀሙት። ፀጉራችሁ ላይ ሳይሆን ያለው ፎሮፎሩ ደግሞ ከእንትናችሁ ላይ ነው፣ ከቅንጭላታችሁ ከቅሉ ላይ ነው ያለው። በደንብ ያንን በደንብ ባርጋችሁ እሱን በበከክ እየበከካችሁ ማበጠር አለባችሁ ጓደኞች። ከዛ በኋላ ፋይዳውን ታገኙታላችሁ። ይሄ ከሴዴልያ ምናምን ብዙ ብር ከፍላችሁ የምታመጡት ግን ወላሂ ማፊ ፋይዳ፣ ስታቋርጡት መልሶ ይመጣባችኋል ማለት ነው እና ይሄን ነገር ተጠቀሙት እላችኋለሁ። ወይም ለማንኛውም ዶክተር ሐያት እንዴት ተከበረች! እንዴት ተከበረች! በራሷ ላይ የመጀመሪያ የአለማችን የመጀመሪያ በራሱ ላይ ጀርቦ በራሱ ላይ ጀርቦ ለሰው የሚያካፍል ዶክተር የመጀመሪያ ደረጃ በኢትዮጵያውያን እኔ ሐያት እባላለሁ ገባችኋል? በራሴ እግራቸውን ያደረጉ በራሴ እየጀረኩኝ ለእናንተ ኢንጆ የማደርግ የመጀመሪያ ኢትዮጵያውያን ብላችሁ ዶክተር ሀያት ብላችሁ ጥሩኝ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሌላ ጥያቄ ካላቸው ጥያቄያቸውን በኮሜንት ያሳወቁኝ፣ ራሴ ላይ ጀርቤ እነግራችኋለሁ ማለት ነው። ሰላማቸው በዝዝት በሌሌ ሰላም አለይኩም ረመቱላ ወበረከቱ